ሰላም በያላችሁበት የምቹ ሚዲያ ተከታታዮቻችን፣ ለመቆያችሁ የደፍ ዘገባችን ተጀምሯል። በቅድሚያ ማበት ነጥቦችን እነሆው በርካታ ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው 181ዎቹ ደዛቸው መጥፋት ተሰምቷል። እናንተን ተሰምታላችሁ። የቤኒሻንጉል ጉሙዝ ክልል መንግስት ክልሉን ወደ ግጭት ለማስገባት ተንቀሳቅሰዋል ያላቸውን የቦዴፓ አመራሮች አስጠንቅቋል። ሌላኛው መረጃችን ነው፣ አሜሪካ ከአስራ አምስት ዓመታት በኋላ ለመጀመሪያ ጊዜ የሞት ፍርደኞቿን በጥይት ደብድባ ልትገድል መሆኑ ተሰምቷል። ሙሉን ታደምጡታላችሁ። የተከበራችሁ ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች የባህር ማዶ መረጃዎችን የሚሰማሉ። አብራችሁን ቆዩ። በርካታ ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው 180ዎቹ ደብዛቸው ጠፍቷል። በጀልባዎቹ በደረሰው አደጋ ከ180 በላይ የሚሆኑት ሳይሞቱ እንዳልቀሩ ነው የተነገረው። ከጅቡቲ የተነሱ ስደተኞችን ያሳፈሩ ጀልባዎች ከየመን የባህር ዳርቻ አቅራቢያ ተገልብጠው የደረሱበትን ያልታወቀ ኢትዮጵያውያን የሚገኙባቸው ከ180 በላይ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች ድርጅት አስታውቋል። አደጋው የደረሰባቸው ጀልባዎች ከአፍሪካ ቀንድ ሀገራት ተነስተው የተሻለ ሕይወትን ፍለጋ ወደ መካከለኛው ምስራቅ እንዲሁም የባህረ ሰላጤው ሀገራት በህገወጥና በአደገኛ መንገድ ለመሻገር የሚሞክሩ ስደተኞችን ያሳፈሩ ነበሩ። በጀልባዎቹ ላይ ተሳፍረው የነበሩት እና ደብዛቸው የጠፋው ስደተኞች የየትኞቹ ሀገራት ዜጎች እንደሆኑ ድርጅቱ የገለጸው ነገር ባይኖርም አሶሽትድ ፕሬስ ግን አብዛኞቹ ኢትዮጵያውያን መሆናቸውን ዘግቧል። ከየመን የባህር ዳርቻ ከመዳረሳቸው በፊት ከተገለበጡት ጀልባዎች መካከል አንዷ 31 ኢትዮጵያውያንን ስደተኞችን እና ሶስት የመናውያንን የጀልባው ሰራተኞችን አሳፍራ እንደነበረም ኤፒ ጀምሮ ዘግቧል። በዚህ አደገኛ ባህር በኩል በተደጋጋሚ ለመሻገር የሚሞክሉትና ቀደም ሲል በደረሱ አደጋዎች ሰለባ ከሆኑት መካከል በአብዛኛዎቹ ኢትዮጵያውያንና ሶማሊያውያን መሆናቸውም ይታወቃል። የአይኦኤም ቃል አቀባይ ታሚም ኤላይን ለኤፒ እንደተናገሩት ሐሙስ ዕለት የመን ባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች ከተረፉት ሁለት ሰዎች ውጪ 181 ስደተኞች እና አምስት የመናውያን የጀልባዎቹ ሰራተኞች የደረሱበት አልታወቀም ነው ያለው። የዜና ወኪሉ ጨምሮም በተመሳሳይ ጊዜ ሌሎች ሁለት ጀልባዎች ከጅቡቲ የባህር ዳርቻ አቅራቢያ ተገልብጠው ሁለት ሰዎች ሲሞቱ፣ ሌሎቹ ግን በነፍስ አድን ሰራተኞች በህይወት መትረፋቸውም ተዘግቧል። በጀልባዎቹ ላይ ተሳፍረው ከነበሩት መካከል ቢያንስ 124ቱ ወንዶች እንዲሁም 57 ሴቶች መሆናቸውም ተነግሯል። አደጋው ከደረሰባቸው ጀልባዎች ሁለት የመናውያን የጀልባ ሰራተኞች በሕይወት ሲተርፉ ቀሪዎቹ ሰዎችና የጀልባዎቹ ሰራተኞች ሳይሞቱ አይቀርም የሚል ስጋትም ነው ያለው። ነገር ግን እስካሁን በአደጋው ህይወታቸው ሳያልፍ አይቀርም ከተባሉት ሰዎች መካከል አንድም አስከሬን አልተገኘም። አይኦኤም አደጋው አስመልክቶ ባወጣው መግለጫ ላይ እንዳመለከተው የሰዎች አዘዋዋሪዎች የየመን ባለስልጣናትና ወቅቱ ከባድ ንፋስና ከፍተኛ ማዕበል የሚከሰትበት መሆኑን በጀልባ ባህሩን ማቋረጥ አደገኛ መሆኑን የሰጠውን ማስጠንቀቂያ ችላ ብላው መጓዛቸውን አደጋው ደርሷል። ከጅቡቲ ተነስተው በአደገኛ የጀልባ ጉዞ የመን ወደሚገኘው የአይኦኤም ማዕከል መድረስ የቻሉ ስደተኞች እንዳመለከቱት የሰዎች አዘዋዋሪዎች የአየሩ ሁኔታ አደገኛ እንደሆነ እያወቁ የባህር ላይ ተቆጣጣሪዎችን ለማምለጥ ሲሉ በግዴለሽነት ጀልባዎች ባህሩን እንዲያቋርጡ ያደርጋሉ። በግልጽ የአየር ሁኔታ ማስጠንቀቂያ ቢሰጥም አዘዋዋሪዎቹ በሰው ሕይወት ላይ ቁማር እየተጫወቱ ነው። የስደተኞችን ሕይወት ለመታደግ አስቸኳይ እርምጃ ካልተወሰደ ተጨማሪ የሰው ሕይወት መጥፋቱ ይቀጥላል ሲሉ በየመን የአይኦኤም ኃላፊ አብዱሳተር ኢሶኤቭ ተናግረዋል። በአካባቢው ከዚህ ቀደም በደረሱት አደጋዎች በርካታ ኢትዮጵያውያንና ሶማሊያውያን መሞታቸውን የሚያስታውቅ ሲሆን ሐሙስ ዕለት በደረሰው አደጋ ደብዛቸው የጠፋው ስደተኞች አብዛኞቹ ከኢትዮጵያ ወይም ከሶማሊያ ሊሆን እንደሚችል ይታመናል። ኢትዮጵያውያን እና ሶማሊያውያን ወደ ባህረ ሰላጤ ሀገራት እንዲሁም ወደ ሳውዲ አረቢያ በማቅናት በተለያዩ መስኮች ላይ ተሰማርተው የራሳቸውንና የቤተሰቦቻቸውን ሕይወት መቀየርን ዓላማ አድርገው አደገኛውን ባህር ለማቋረጥም ይሞክራሉ። ነገር ግን ጥቂት የማይባሉት ከመነሻው በአደገኛው ባህር ጉዞ ላይ በሚገጥማቸው አደጋ ለሞትና ለጉዳት የሚዳረጉ ሲሆን ተሳክቶላቸው ባህሩን የተሻገሩ ደግሞ በሚያቋርጧቸው ሀገራት ውስጥ ለእስር፣ ለጥቃት፣ ለግዳጅ የጉልበት ስራና ሌሎች አይነት ብዝበዛዎችም ይዳረጋሉ። በተጨማሪም በርካቶች በህይወታቸው የሰዎች አዘዋዋሪዎችና በታጣቂ ቡድኖች አማካኝነት ለእገታና በግዳጅ ገንዘብ እንዲከፍሉ ይደረጋሉ። በባህርና በየብስ ላይ ሞትና ስቃይ በተደጋጋሚ በሚያጋጥምበት በዚህ የፍልሰት መስመር በሺዎች የሚቆጠሩ ሰዎች የሚገዙ ሲሆን አይኦኤም እንደሚለው ባለፈው የአውሮፓውያን ዓመት ከ60 ሺህ በላይ ስደተኞች የመንም ደርሰዋል። እንዲሁም 580 ሴቶችና 100 ህፃናትን ጨምሮ ከ3400 በላይ ሰዎች ሞተዋል ወይም የደረሱበት አልታወቀም ነው ያለው። የቤንሻንጉል ጉምዝ ክልል መንግስት ክልሉን ወደ ግጭት ለማስገባት ተንቀሳቅሰዋል ያላቸውን የቦዴፓ አመራሮች አስጠነቀቀ። የቤንሻንጉል ጉሙዝ ክልል መንግስት ክልሉን ዳግም ወደ ግጭት ለማስገባት እንቅስቃሴ ጀምረዋል ያላቸውን አንዳንድ የተቃዋሚ ቦሮ ዲሞክራሲያዊ ፓርቲ አሊያም ደግሞ ቦዲፓ አመራር እና አባሎቻቸውን አስጠነቅቀዋል። ቦዲፓ በበኩሉ ማስጠንቀቂያው የፓርቲው አመራሮች በቅርቡ የተሻሻለው የክልሉ ህገ መንግስት ተፈጻሚ እንዳይሆን በዚህ ሳምንት ለህገ መንግስት ጉዳዮች አጣሪ ጉባኤ ካቀረቡት አቤቱታ ጋር የተያያዘ ነውም ብሎ እንደሚያምንም ገልጿል። የቤንሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ በወቅታዊ ጉዳይ የተሰጠውን ይህንን መግለጫ እያየውን ትላንት ሐሙስ የካቲት 27 2017 ዓ.ም ነው። በክልሉ ያሉ የህዝቦች በዘመናት አብሮነት የጋራ ማንነቶች ማዳበራቸውን የገለጸው መግለጫው ከሀገራዊ ለውጡ ማግስት አንስቶ ተከናውነዋል ያላቸውን ተግባራትንም ዘርዝሯል። የክልሉን ሰላም በመመለስ የተቋረጡ ፕሮጀክቶችን በማጠናቀቅና አዳዲሶችን በተያዘላቸው የጊዜ ገደብ ውስጥ ለማጠናቀቅ የሚደረገውን ጥረትም ከተጠቀሱት ጉዳዮች መካከል ናቸው። የክልሉ መንግስት የፖለቲካ ምህዳሩን የበለጠ በማስፋት ከተፎካካሪ ፓርቲዎች ጋር ተቀራርበ በመስራትና የኃላፊነት ቦታዎችንም ጭምር በማጋራት እየሰራ መሆኑንም ጠቅሰዋል። ይሁን እንጂ እነዚህ ጥረቶች የበለጠ ተጠናክረው እየቀጠሉ ባሉበት ከዚህ ወቅት ክልሉን ዳግም ወደ ግጭት ለማስገባት የሚንቀሳቀሱ አካላት መኖራቸውን መግለጫውም አንስተዋል። የክልሉ መንግስት በዚህ እንቅስቃሴ ውስጥ እየተሳተፉ ነው በሚል ያከሰሰው የውጭ ቅጥረኛ እና ተላላኪ በማለት የጠቀሳቸውን የተቃዋሚ የቦሮ ዲሞክራሲያዊ ፓርቲ አንዳንድ አመራሮች፣ አባሎች እና ደጋፊዎችን ነው። እነዚህ የቦዴፓ አባላት ክልሉን ዳግም ወደ ግጭት በማስገባት የተሰጣቸውን አጀንዳ ለማስፈጸም እንቅስቃሴ ማድረግ ጀምረዋል ሲልም በመግለጫ ወንጅሏቸዋል። የክልሉ መንግስት የሕዝቦች አብሮነትና ህብረት የማይመቻቸው ሰላምና መረጋጋት ሰላም የሚነሳቸው ሲል በዚህ ውስጥ ተሳትፈዋል ያላቸውን የፓርቲው አመራር አባል እና ደጋፊዎችን ወቅሷል። እነዚህ ግለሰቦች አዳዲስ አጀንዳዎችን በመፈብረክ እና በተዛባ መንገድ ህዝብ ውስጥ በመበተን ለድብቅ አጀንዳቸው ህጋዊ ሽፋን የመስጠት ሙከራ ማድረጋቸውንም ጠቅሰው፣ መግለጫው ማህበራዊ ሚዲያን ጨምሮ የተለያዩ የሚዲያ አማራጮችን ለዚሁ ተግባራቸው መንቀሳቀሻነት እና ሽፋን መስጫነት እየተጠቀሙ መሆኑንም አንስተዋል። የክልሉ መንግስት በማህበራዊም ሆነ በሌሎች የሚዲያ አማራጮች በሚደረግ የሞቅታ ዘመቻ የሚቀየር አንድም ውሳኔ እንደማይኖር ማስገንዝቧል። በመሰረቱ በማህበራዊም ሆነ በሌሎች የሚዲያ አማራጭ በሚደረግ የሞቅታ ዘመቻ የሚቀየር አንድም ውሳኔ እንደማይኖር ከልብ መገንዘብ ያስፈልጋል ሲልም በመግለጫው አጽንኦት ሰጥቷል። የክልሉ መንግስት በዚህ አይነቱ ጊዜ ህግን እና ስርዓትን የማስከበር ሙሉ ስልጣንና ኃላፊነትም ጭምር ያለው የመንግስት ኮሚኒኬሽን ጉዳዮች ቢሮ ይህንን መግለጫ ያወጣው ለተጀመረው የዲሞክራሲ ስርዓት ግንባታ መጎልበት ሲባል እንደሆነም ገልጿል። የክልሉ መንግስት ህግንና ስርዓትን ለማስከበር ሲባል ተገቢውን ህጋዊ እርምጃ ከመውሰድ ወደ ኋላ እንደማይል ለማረጋገጥ ወዳለው ሲል በድርጊቱ ውስጥ ተሳተፈዋል ያላቸውን የቦዴፓ አባላትም አስጠንቅቋል። ከሌሎች ፓርቲዎች እጅግ በተለየ ሁኔታ አጀንዳዎችን በመፍጠር እና በተዛባ ሁኔታ ለህዝብ በማድረስ የተጠመዱ የፓርቲው አመራሮች አባሎችና ደጋፊዎችን በአስቸኳይ ከዚህ ድርጊታቸው እንዲቆጠቡ በጥብቅ አሳስቧል። ከቤንሻንጉል ጉምዝ ክልል መንግስት ይህንን መግለጫ ያወጣው የቦሮ ዲሞክራሲያዊ ፓርቲን የወከሉ ሶስት የክልሉ ምክር ቤት አባላት በቅርቡ የጸደቁ ሁለት አዋጆችን የተመለከተ አቤቱታ ለህገ መንግስት ጉዳዮች አጣሪ ጉባኤ ካቀረቡ ከሁለት ቀናትም በኋላ ነው። አቤቱታውን ካቀረቡትም የምክር ቤቱ አባላት መካከል አንዱ የሆኑት የቦዴፓ የፖለቲካ ዘርፍ ኃላፊ አቶ ዮሐንስ ተሰማ የክልሉ መንግስት መግለጫ ከዚሁ አቤቱታ ጋር የተያያዘ ነው ብለው እንደሚያምኑም ለቢቢሲ ተናግረዋል። መግለጫው የምክር ቤቱ አባላት ያቀረቡትን የህገ መንግስት ትርጉም ጥያቄ እንደ ጦርነት ቅስቀሳ አድርጎ ነው የወሰደውም ሲሉ ተችተዋል። በምክር ቤቱ አባላቶች አቤቱታ የቀረበባቸው የክልሉን ህገ መንግስት ያሻሻሉ እና የክልሉን ምክር ቤት መቀመጫ ወንበሮች ብዛት ያሳደጉ ሁለት አዋጆች የጸደቁት ከሁለት ሳምንት ገደማ በፊት በተካሄደው የምክር ቤቱ መደበኛ ጉባኤ ላይም ነበር። በቤንሻንጉል ጉምዝ ክልል ህገ መንግስት ማሻሻያ ላይ ከተካተቱ ሶስት ለውጦች ውስጥ አንዱ የክልሉ ምክር ቤት መቀመጫ ብዛትን የሚመለከት ነው። የክልሉ ህገ መንግስት የምክር ቤቱ የመቀመጫ ወንበር ብዛት ከመቶ እንደማይበልጥ ደንግጎ የነበረ ሲሆን አዲሱ ማሻሻያ ይህንን ቁጥር ወደ 165ም አሳድጎታል። እያንዳንዱ ወረዳ ያለውን የህዝብ ብዛት ወደ ወንበር መቀየር ሲገባ አነስተኛ ቁጥር ላለው ወረዳ በርካታ መቀመጫ፣ በርካታ የህዝብ ቁጥር ላላቸው ወረዳዎች ደግሞ አነስተኛ መቀመጫ ሰጥቷል ሲልም ነው የተታቸው። የየእርከኑ ምክር ቤት ተወካዮች ብዛት መወሰኛ የተሰኘው ሁለተኛው አዋጅ ደግሞ በስልሳ አምስት ያደገውን የክልሉን ምክር ቤት የመቀመጫ ወንበሮች ብዛት ለምርጫ ክልሎች ደልድሏል። አዋጁ መቀመጫዎቹን የደለደለው ከዚህ ቀደም ከነበሩት ሀያ ሶስት የምርጫ ክልሎች ውስጥ ሶስቱን አፍርሶና አምስት አዳዲስ የምርጫ ክልሎችንም አዋቅሮ ነው። ከዚህ በፊት በነበረው አዋጅ የምርጫ ክልሎች የነበራቸው ተወካይ ብዛት ከአራት እስከ ሰባት የነበረ ሲሆን በአዲሱ አዋጅ ምርጫ ክልሎች ከአምስት እስከ አስራ አንድ ተወካይ እንዲኖራቸውም የተደረገው ቦዲፓኒ የወከሉት ሶስቱ የምክር ቤት አባላት በክልሉ ህገ መንግስት ማሻሻያው ላይ ተሳትፎ የወረዳ ምክር ቤቶች ህጋዊነት ላይ ጥያቄ በማንሳት ሂደቱንም ተቃውመዋል። ወደ 165 ያደገው የተወካዮች ብዛት የተከፈለበትን መንገድ የህዝብ ብዛትን ያማከለ አለመሆኑንም ለህገ መንግስት አጣሪ ጉባኤ ባቀረበው አቤቱታም ላይ አንስቷል። ነባር የምርጫ ክልሎች የፈረሱበትና አዳዲስ የምርጫ ክልሎች የተቋቋሙበት ሂደት ህገ መንግስቱን የጣሰ እንደሆነ ገልጸዋል። በመሆኑም ሁለቱ አዋጆች ያልነበሩ ያልተደነገጉ እንዲባሉና ተፈጻሚ እንዳይሆኑም ጥያቄ አቅርበዋል። የሜሻንጉል ጉምዝ ክልል መንግስት መግለጫ ከዚህ ጋር የተያያዘ እንደሆነ የሚያምኑት የምክር ቤት አባሉ አቶ ዮሐንስ በመግለጫው የተጠቀሱት ክሶችን መሰረተ ቢስና ተቀባይነት የሌላቸው ሲሉም ጠርተዋቸዋል። ለህገ መንግስት አጣሪ ጉባኤ የቀረበው አቤቱታ ሰላማዊ፣ ህጋዊና ህገ መንግስታዊ አካሄድ እንደሆነ የገለጹት የምክር ቤት አባሉ ፓርቲያቸው የጦርነት ታሪክ የሌለውና ሰላማዊ፣ ዲሞክራሲያዊና ሰላማዊ ትግል በማድረግ የሚታወቅ መሆኑንም አስረድተዋል። አቤቱታችን ለህገ መንግስት አጣሪ ጉባኤ ያቀረብነው ህገ መንግስቱ ህጉ፣ አሰራሩ የሚፈቅደውን ስርዓት ተከትለን ነው። አንዳንድ ጉዳይ ወደ ፌዴሬሽን ምክር ቤት መውሰድ ግጭትና ጦርነት ሊቀሰቀስ የሚችለው በምን መመዘኛ ነው? ሲሉም በምላሽ ጠይቀዋል። አቶ ዮሐንስ አክለውም የጠየቅነው የህገ መንግስት ትርጉም በሂደት ላይ ነው ያለው፣ እርሱን እየጠበቅን ነው፣ ምንም ወደኋላ የሚመልሰን ነገርም የለም ነው ያሉት። ቢቢሲ በጉዳዩ ላይ ከቤንሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳይ ቢሮ ኃላፊ አቶ መለሰ በየንና ከሌሎች ክልል አመራሮች ተጨማሪ ማብራሪያ ለማግኘት ያደረገው ተደጋጋሚ ሙከራም እንዳልተሳካለት ነው ያሰፈረው። አሜሪካ ከ15 ዓመታት በኋላ ለመጀመሪያ ጊዜ የሞት ፍርደኛን በጥይት ደብድባ ልትገድል ነው። የደቡብ ካሮላይና ነዋሪው የሞት ቅጣቱ የተላለፈበት የቀድሞ ፍቅረኛውን ወላጆች በቤዝቦል ዱላ ደብድቦ በመግደሉም ነበር። የቀድሞ ፍቅረኛውን ወላጆች በቤዝቦል ዱላ ደብድቦ የገደለው የደቡብ ካሮላይና ነዋሪ ከ15 ዓመታት በኋላ ለመጀመሪያ ጊዜ በጥይት እንዲገደል ተወስኗል። ብራድ ሲግመን የተባለው የ67 ዓመት አዛውንት በፈረንጆቹ 201 ዴቪድ እና ግላዲ ላርክ የተባሉ የፍቅረኛው ቤተሰቦች መኖሪያ ቤት በማቅናት በአሰቃቂ ድብደባ ህይወታቸው እንዲያልፍ በማድረግ በቁጥጥር ስር ቆይቷል። የግለሰቡ ጠበቆች እንዳሉት በአሜሪካ ለ15 ዓመታት ተፈጽሞ የማያውቀው የሞት ፍርደኛን የመቅጫ መንገድ ድጋሚ ስራ ላይ ሊውል የቻለው በእስረኛው ጥያቄ መሰረት ነውም ተብሏል። በኤሌክትሪክ ወንበርና በገዳይ መርፌ ተወቅቶ መሞት አማራጭ የቀረበለት ብራድ በሁለቱ መንገዶች ፈጣን ውጤታማነት ላይ ጥርጣሬ ስላደረበት በጥይት ተደብድቦ መሞትን መርጧል። የብራድ ሲግመን የሞት ቅጣት በዛሬ ዕለት በመረጠው መንገድ ተግባራዊ ይደረጋል ተብሎ የሚጠበቅ ሲሆን ከመጋረጃ ጀርባ የቆሙ ሶስት የፖሊስ አባላት በልዩ ሁኔታ በተዘጋጁ ጥይቶች ደረቱ ላይ በተመሳሳይ ጊዜ ጠመንጃዎችን በመተኮስ ቅጣቱን የሚፈጽሙ ይሆናል ነው የተባለው። ፖሊሶቹ በልዩነት የተዘጋጁ ጥይቶችን የሚተኩሱት ከአራት ነጥብ ስድስት ሜትር ርቀት ላይ ሆኖ ነው። ቀጥሎም ሐኪሞች የግለሰቡን ሞት አረጋግጠው ቅጣቱ ይጠናቀቃል ተብሏል። በግዛቱ ሕግ መሠረት ተቀጩ ግለሰብ ወደ መገደያ ክፍሉ ሲገባ ፊቱ በጭንብል ተሸፍኖ ሰውነቱ በወንበር ላይ ታስሮ በደረቱ ላይ የኢላማ ምልክቶችም እንዲቀረጹበት ያዛል። አሜሪካ በ1976 የሞት ቅጣትን ድጋሚ ካሻሻለችበት ጊዜ ጀምሮ ማንም የደቡብ ካሮላይና ገዢ ለሞት ፍርደኛ ምሕረት አድርጎም አያውቅም። ይህ የሞት ቅጣቱ ሲፈጸም ግለሰቡ እንደ አውሮፓውያን አቆጣጠር ከ2010 ጀምሮ በአሜሪካ በጥይት የተገደለ የመጀመሪያው ሰው የሚሆን ሲሆን ሀገሪቱ በ1976 የሞት ቅጣት ህግን እንደገና ካወጣች በኋላ ደግሞ አራተኛው ሰው ይሆናል። የደቡብ ካሮላይና ግዛት የገዳይ መርፌዎች አቅርቦት እጥረት ማጋጠሙን ተከትሎ በ2022 ነበር 54000 ዶላር ወጪ በማድረግ ሰዎች በጥይት ተደብድበው የሚገደሉበትን ስፍራ ያዘጋጀው። በግዛቱ የሞት ፍርድ የተፈረደባቸው አብዛኞቹ እስረኞች በኤሌክትሪክ የሚገደሉ ሲሆን፣ ነገር ግን ሶስቱ የቅርብ ጊዜ ግድያዎች በገዳይ መርፌ የተደረጉ ናቸው። በመላው አሜሪካ ከ1976 ወዲህ በጥይት ተደብድበው የተገደሉ እስረኞች አጠቃላይ ቁጥር ሶስት ብቻም ነው። የተወደዳችሁ እና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ ሰሙት የወደድ ናቸው መረጃዎች እስካሁን ያደመጣችኋቸውን ይመስሉ ነበር። ቀጣይ በሌላ መረጃ እስከምንገናኝ ድረስ ቸርቆዩ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ ከወዲሁ ተሰናበት። ሰላም በያላችሁበት ለእናንተ።